ጎበዝ ክብረ ማርያም እባላለሁ። የስነልቦና ባለሙያ ነኝ። አሃ የስነልቦና አገልግሎት ማዕከል በዳይሬክተርነት እሰራለሁ። በቤተሰብ ደረጃ የአእምሮ ጤና የአእምሮ ደህንነት ስንል አንድ ቤተሰብ እና አንድ የቤተሰብ አባል ያላቸው አጠቃላይ ያስተሳሰብ ሁኔታ ያላቸው የስሜት ሁኔታ እና የባህሪ የመስተጋበር ሁኔታ ያጠቃልላል። ይሄን የምልበት ምክንያት የአእምሮ ጤና ባጠቃላይ እነዚህን ሶስት አንኳር የሆኑ ነገሮችን ስለሚይዝ ነው። ከሶስቱ በተጨማሪ ደግሞ በቅርብ ደግሞ የዓለም አቀፍ ጤና ድርጅት የመንፈሳዊ ደህንነትንም ጨምረዋል። ስለዚህ በቤተሰብ ደረጃ እነዚህ አራት ነገሮች ሳይጓደሉ በተሟላ ሁኔታ መኖራቸውን ማረጋገጥ ማለት ነው። እነዚህ ነገሮች ደግሞ አንዱ ላይ ችግር ሲከሰት፣ ለምሳሌ በቤተሰብ ደረጃ አንድ አባል የስነ ልቦና የአእምሮ ደህንነቱ ከተጎዳ አጠቃላይ ቤተሰቡ የመጎዳት ወይም ተጽዕኖ የመውደቅ እድል ይኖረዋል። ለዛ ነው በቤተሰብ ደረጃ የአእምሮ ጤና ወሳኝ ነው መሰረታዊ ነው የምንልበት ምክንያት በሌላ መልኩ ደግሞ በቤተሰብ ደረጃ የአዕምሮ ጤና ከተጓደለ ማህበረሰብንና አገርንም ስለሚያናጋ ነው። እንደ ማንኛውም ጤና ጤንነታችንን በሁለት መልኩ መጠበቅ አለብን። አንደኛው ሳይከሰት ነው፣ መከላከል ላይ ትኩረት ማድረግ አለብን። ሁለተኛው ከተከሰተ በኋላ ነው። በተመሳሳይ የአዕምሮ ጤና የስነልቦና ችግር ከተከሰተ እንደ ቤተሰብ የመጀመሪያው ነገር ችግሩ እንግዳ ነገር አይደለም ብሎ ማሰብ ነው። እኔ ቤተሰብ ውስጥ ብቻ የተከሰተ ነገር አይደለም፣ ድባቴ ካለ የእኔ ልጅ ብቻ አይደለም ድባቴ ውስጥ የገባው፣ የእኔ ትዳር አጋር ብቻ አይደለም ድባቴ ውስጥ የገባው። ሌሎች ከፍተኛ የአዕምሮ ሕመም ምልክቶችም ካሉ እንደዚሁ እና ይሄ ከምን ያድነናል? አለማግለል፣ ችግሩን አለመደበቅና አለማባባስ እንዳይመጣ ይረዳናል ማለት ነው። ምን ማለት ነው? በቀላሉ የጤና ተቋም ለመውሰድ እድል ይሰጠናል፣ ግለሰቡንም እንዳናገለው ያደርገናል። ይሄ ከተከሰተ ነው። ከመከሰቱ በፊት ደግሞ በተሻለ መጠን ቤት ውስጥ ግልጽ ውይይት ማድረግ ልክ ሳምባ፣ ጉበት፣ ጨጓራ ማንኛውም አካል እንደሚታመም ስሜታችን ሊታወክ ይችላል፣ አይምሯችን ሊታወክ ይችላል ባህሪያችን ችግር ውስጥ ሊወድቅ ይችላል ይሄ በእኛ ምክንያት አይደለም ብዙ ጊዜ የዚህ ስነልቦና አገልግሎት ውስጥ ባለሁበት በምሰራበት ጊዜ ቤተሰቦችን ሳገኝ እንደተለየ ነገር ነው የሚወስዱት ምን እጠይቃለሁ አካላዊ ህመም፣ ልጅ ታሞ ያቃል፣ ልጅ ታሞ ያቃል። ቤት ውስጥ እንዲህ አይነት ህመም ተከስቶ ያቅም፣ ተከስቷል። ይሄ እንዴት የተለየ አደረግከው አደረግሽው? ቀድማችሁ መከላከልም እኮ ይቻላል። ግንዛቤ፣ በግልጽ ማውራት ስለ ችግሩ፣ ሕክምና እንዳለው እና የሚታዩ ደግሞ አንዳንድ ምልክቶች ካሉ በጊዜ መነጋገር፣ ሐኪም ቤት መሄድ አካላዊ ህመም ሳይጠነክር አይደል ሐኪም ቤት የምንሄደው ቼክ እናደርጋለን አይደል። አንዳንድ ጊዜ ስሜታችንም ቼክ ይደረጋል በህክምና አስተሳሰባችንም እንደዚሁ ችግር አለው የለውም፣ የተዛባ አመለካከቱት ነው ያለሁት ማድረግ ይቻላል። ባህሪያችንም የተገራ ነው ወይ ነው እንደው በነሲብ ነው የማደርገው፣ እሱን እሱን ሁሉ በማየት መከላከል ይቻላል። እድሉ ካለ ደግሞ ወላጆች ስለ ልጆች አስተዳደግ ብዙ ጊዜ እናወራለን። ስለ አእምሯችን፣ ስለ ስሜታችን፣ ስለ ባህሪያችን ስልጠና መውሰድ፣ ስልጠና ለቤተሰብ ከዚህ ጋር የተያያዘ ነገር ማመቻቸት ያስፈልጋል። ልጆች ደግሞ ትምህርት ቤት ይሄዳሉ። ትምህርት ቤቱ ደግሞ ለዚህ ምቹ የሆነ ከስነልቦና ከአይምሮ ደህንነት አንጻር ይሄ ሴፍ ስፔስ የምንለው አለ። ወይም ደግሞ ምቾት የሚሰማቸው ስሜታቸውን፣ ሀሳባቸውን በደንብ የሚገልጹበት ትምህርት ቤት መሆን አለበት። እንደዚሁም ደግሞ ቤተሰብ መሆን አለበት። ለመከላከልም ችግሩንም ለመቋቋም ይረዳል ማለት ነው።